አንቺ እኔ ቤተሰብ እጦራለሁ ብዬ ከአንቺ ጋር አብረን ሆነን ብዙ ነገር እጠብቃለሁ። አንቺ ከሁለት ጎረምሳ አለን። እኔ ወንድምሽን ከአንዱ ጣላለሁ፣ ከአንዱ ጣላለሁ። እኔ ስንት ነገር አስቤ እኔ መጣሁ። ቤተሰብ እንቀይራለን ብለን አስቤ መጥቼ አንቺ እዚህ አለም ተይ እህቴ ልሂድበት አሁን ረፍዷል እ ሁለት ወንዶች ምን ሊሉኝ ከዚህ በኋላ ይገሉኛል እኮ አሁን ብቻ ቢያገኙ አላገኙ። ስራ ልስራበት ቤተሰቦቼ ጦር ነው የመጣሁት። ይ ችግር የለውም። አሁን እኔ ብዙ ነገር አንቺ አስቤ ሁለት ወንድ እንዲሆነን ከሁለት ወንድ ጋር እየተደባደብን ነገር አንቺ አሁን ረብዷል። እኔ እኔ አይሆንም፣ እዚህ መሆን አልችልም።

እንደዚህ እያለቀሰች እንጂ አንቺ ዞር በይ ከፊቴ። በምን ምክንያት ነው? በምን ምክንያት ነው ስማኝ። እሄድ እሺ። እኔም ከእናንተ ላለ መጣላት ነው ከዚህ የምሄደው። በምን ምክንያት የተፈጠረ ነገር አለ? ያደረግሽው ነገር አለ? አንቺ በእናንተ ስበብ ነው። በቃ ምክንያቱ ይሄ ብቻ ነው። አዎ በእናንተ ስበብ ነው። እሺ ተረጋጉ። አንቺ ቆይ ባለፈው ወንድሜ መጥቷል። እናት አባቴን አሁን በደንብ እንረዳለን እና እንላቸዋለን። አንቺ ልጅ በመጀመሪያ እኔ ካንተና ከወንድም ከዛ ልጅ ጋር መጣላት አልኩ። እሺ፣ በቃ ያ ማለት እኔ ካጠፋሁ ይቅርታ። እሺ፣ ሁለተኛ አልደርስም፣ እሺ፣ ደጃችሁ። እሺ፣ አንተ እኮ ጥሩ ሰው ነህ። እሺ፣ እኔ የሆነ ጊዜ አይቼሃለሁ፣ ጥሩነት አይቼህ። እሺ፣ ስለዚህ ስማኝ ነው እኔ አሁን መንገዴ ሊሄድ ከአንተ ጋር እንደፈለጋችሁ አደራ እሰጥሃለሁ እኔ፣ እሺ በለኝ ብሎ በቃ ይሄ ነው አለ። መጨረሻው ይሄ ነው የተባባላችሁ፣ አንተም እህት ግን አልተሳካልኝም። በሚያስጠላ ሁኔታ አሁን አንድ አደራ ልበል። እህቴን ለአንተ አምኛል እኔ ያ ልጅ ምኑም ስላላማረኝ አደራ ልስጥህና ከእህቴ ጋር አደራ ጠብቋት፣ እንደምጠብቃት እርግጠኛ ነኝ። አደራ እህቴን ተከባከብልኝ። እወዳቸዋለሁ ቢያንስ እሺ። ልሸኝ ጠብቀኝ ወንድሜ በሞ ጠብቅ እሺ፣ አብረን እሺ፣ ቢያንስ ልሸኝ ሆና እንበ እንደዚህ አይነት ሁኔታ የሚ

እን ታሳዝነህም፣ ቢያንስ እኔ ቤተሰብ ጦር አለው ብዬ ከአንቺ ጋር አብረን ሆነን ብዙ ነገር ጠብቃለሁ። አንቺ ከሁለት ጎረምሳ አለን እኔ ወንድምሽ ከአንዱ ጣላለሁ፣ ከአንዱ ጣላለሁ። እኔ ስንት ነገር አስቤ መጣሁ። ቤተሰብ እንቀይራለን ብለን አስቤ መጥቼ አንቺ አለም ተይ፣ እህቴ ሊልበት አሁን ረፍዷል። ሁለት ወንዶች የምን ሊሉኝ ከዚህ በኋላ ይገሉኛል እኮ አሁን። ብቻዬ ቢያገኙ አላገኙኝም። ሥራ ልስራበት። ቤተሰቦቼ እንጦር ነው የመጣሁት። ተነሺ። እሺ ችግር የለውም። አሁን እኔ ከወንድሞቼ ብዙ ነገር አንቺ አስቤ ሁለት ወንድ እንዲህ ሆነን ከሁለት ወንድ ጋር እየተደባደብን ንገሪኝ። አንቺ አሁን ረፍዷል። እኔ እኔ አይሆንም። እዚህ መሆን አልችልም

ያደረክሽው ነገር አለ። አንቺ በእናንተ ስበብ ነው። በቃ በቃ ምክንያቱ ይሄ ብቻ ነው። አዎ በእናንተ ስበብ ነው። እሺ ተረጋጉ። በእንደዚህ አይነት ሁኔታ እኮ አይደለም። በእንደዚህ አይነት ሁኔታ ቆይ፣ ባለፈው ወንድሜ መቷል እናት አባቴን። አሁን በደንብ እንረዳለን። አንቺ ልጅ

እሺ በለኝ ብሎ በቃ የኔ ነው አለ መጨረሻው። የኔ የተባባላችሁ አንተም እህትህንም አይቼ አምኜ እዚህ ቤተሰቦችህን እንጦራለሁ ብዬ ነው፣ ግን አልተሳካልኝም። በሚያስጠላው አሁን አንድ አደራ ልበል። እህቴን ላንተ አምኜሃለሁ። እኔ ያ ልጅ ምኑም ስላላማረኝ አደራ ልስጥህና ከእህቴ ጋር አደራ። ጠብቋት፣ እንደምትጠብቃት እርግጠኛ ነኝ። አደራ እህቴን ተንከባከብልኝ፣ እወዳቸዋለሁ።